የሽንኮን እንዲሁ ከላይ መውጣት ፈልገሽ ብለሽ ቀስ ብለሽ ወጣሽ፣ ቀስ ብለሽ ወጣሽ። ዲቦራ፣ ኧረ እባክሽ ጉቺ ደውዪልኝ በፈጠረሽ። እንዲ ሉክ አርጋይም ባሉንና እዚሁ ስድሜን ረገጣይም ባሉ አይትሊ፣ አይትሊ፣ አይትሊ። ያው እስቲ ቆየ ደወልኩና እዚ ጊዮን ላይ ቦታ ይጠቅልላ። አረ እኔ ቀልዴን ኩኑ ጋይዝ እኔ ከመቼ ጀምሮ ነው ዲቦራ ላይ እንዲህ ጮኬ የማውቀው? እመቤቴን ካልዲን እኮ ነው ዝም ብዬ እናንተ የእሷን ድምፅ እየሰማው ደግሜ እየሰማው ነበር። እኳ እሷ አታውራም ማንችንሽ ምናምን ስታውራ ወይ እኔ ልዝጋለሽ አታነሳም። እየጠራ ነው ዘጋችብኝ። ቱ በስመ አብ ወወልድ ወመንፈስ ቅዱስ። ምን አረኩሽ አንቺ? እኔስ እኔስ ለአንድ ሳምንት ነው ከዱባይ እየወጣሁት እዛው መጥቻ አገኝሻለሁ ስለምመለስ ከሳምንት በኋላ። አይ መከራይ! አይ መከራይ ደግሞ

በጣም ደስ ይላል። ጥሩ ነው። መቼ ነው እምጠብኝ? አንቺ ነው በእናትሽ። ከዚህ ቤታ በቃ አልፈልግም። ከዚህ በኋላ በቃ ከአንቺ ጋር ያለንን ነገር ጫወታ ነው

እንደወረኔ መከራይ ጉቺ አምጫት በእናትሽ ላይፍ ከገባች እኮ ቆይ፣ ላይፍ ገባች፣ ተመልሰህ አስኪያዋት። ይኸውልህ እግዚአብሔርን ጉጂ ለተንኮል ሳይሆን ቤታ ቤታ፣ እመቤቴን አታውቅም። ቮይስ እልክላት እግዚአብሔርን፣ ፕራንክ ምናምን እዚህ ላይፍ እያያችሁ ነው እንዴ? ላኩላት። ከዛ እንዲህ አለች፣ ቤታ ለምነው እንደዚህ የምታደርጊ ምናምን። ከዛ አሎ፣ እኔ አልወድም እኮ በአንቺ ስላለሽ እዛ ዘፍናሉ ኢትዮ ተቀየረ ስም ምናምን፣ ከኔ ጋር እያወራች ኧረ እኛ እዚህ ላይቭ እኮ ነን። ኩማ ሚዩት ሳላረግ እኮ ነው ቮይስ እየላኩላት የነበረው። ይቀልዴን ኩማን ምን ነው ኩማን ብቻ ሽልር ደዋልሽ፣ አሽቃበጥሽ እኔ ልምጣ ምናምን እያልኩ እኮ ነው ያሸፍኩባል። ግርም ስል ግርም ድነቀ እያለኝ ነው። ለምን እናንተ በእናታች በጠዋቱ ከትች ከትች ያሉች ነው እዚህ ጋር ምናምን ስላረገሽ ምናምን እንዴ ጉቺ ምንድነውሽናምታነሽብኝ አምሶላ ነው እንደዚህ ምናምን ስብስብ አድርጋ እኳ አነሳችብን። እን ያንቺ ምንድን ነው አንቺ ጉቺ ከኔ ይበልጣል። በጾሙ አርገሽ አራ ርጉዝ ነኝ። ከዛ በፊት እስኪ እንየው ተነሽ

ለፍቅረኛ እንኳ እንደዚያ ያልደወልኩለት ለዲቦራ እንደደወልኩላት። ወይኔ አንተ ግን በደንብ ቤተሰብ አለክ። ቴንኪ፣ እግዚአብሔር ይስጣችሁ። ጭብለሽ ጎፈሬሽን ታበጠረች፣ ተመልከች፣ አራሰባት አሁን ይቀጣቸዋለሁ። ቤት አርሰማቸው ቀጣቸው። ታድጉ ታድጉ። ቀልድ አለማወቅ አይደለም። እኔ ምነው ሰርጀሪ ስለተሰራውና ሰውነት ስላማረበት ቀናሽ እንዲኮን ያለች እና ለምን ቀላሳችነቱም ቀንተሻል ፊትሽ እኔ እኮ በእናትሽ ትክክለኛ ጓደኛ ነኝ። ጓደኛ ሰው ጀርባ ምንም ነገር ቢፈጠር ከጎኗ መሆኔን ነኝ። እኔ ልንገርሽ እንኳን እሷ አልሄድም አለ። አንቺ ገብርኤልን ድምፅ እኮ ከፍተን ነው እኮ አውቀን እንዲል በላት። እየሳቁ ነበር እኮ። አይ የምር ቤት አናቴን ይሳይ። በጣም የተናደድኩት የምር ነው የተናደድኩት። እንደዚህ እንደዚህ መናደጃ ምክንያት ፈልገሽ ነው እንጂ አላየሽኝም፣ እንዴት እየተጫወትኩ እንደነበር ከኩማ ጋር። አንተ ደግሞ ዝም ብለን ደጉ ውስጥ ትቀመጣለህ እና ምን አይደለም። እኔ የኔን ጥያቄ አልሰማሽኝም ዲቦ ሰርጀሪ ስለተሰራው ቀናሽ ስትልሽ እንዴት ትናደጃለሽ? እንዴት እንዴት ደግሞ አንቺ ምንድን ነው አንቺ ብቻሽን ነሽ እንደ እኮ የምታጫውተው አብረን ነው እንጂ የምናጫውተው። ብቻሽን ነው እንደ እዛ ለሁለት ልታጫውት ነው እንጂ ምናምን ምናምን እኮ ነው

አስነቀምን ያው እንዲህ ብልክልሽ አንቺ አትመጭም። ከመቼ ጀምሮ ነው እንዲህ ማውራት ነው የጀመርኩት? ሞላ እና ታዲያ ምን ነው አብረን እኮ ሰፖርት ማስደረግ እኮ እንችላለን። በጎና ብለሽ ሄደሽ አንቺ ብቻ ሰፖርት አድራጊ አደረግሽ ማነሽ? እኔ ለአንቺ ስጀመር ደግሞ ለምን? አይ በቃ ያንን ሁሉ ነገር ሲጀመር ኩማን ደግሞ ሰፖርት ማድረግ ከፈለግ አብረን ማድረግ እንችላለን። ለሶስት ጊዜ እየተጫወተን ሰፖርት አድርጉ ብለን መናገር እንችላለን። ደግሞ ሰሚኛለች። ጭንቅላቴ ይ ያልተደፈነ ጭንቅላቴ እንደንትን ክፍት ነው። አመሰግናለን። እናቴ ትሙት መጀመሪያ ካየሽኝ ሪያክሽን እየሳኩ ነበረ። እንዲህ ምንሆና ነው ብዬ ከዛ ነገሩ ሲሪየስ መሰለኝ ገባሽ። ከጭንቅል የመጨረሻውን አትሰሚምን የጭንቅላት እኔ

ወይ መድኃኒያት ዲቦራ የዚህችን ልጅ እንስራው።

ማና ሙቲ ፍንጭት ያንስ፣ በጣም ነው የምወድሽ፣ በእናትሽ በጣም ንደስ፣ ራሷ ነው የምሰራው፣ በጣም ነው እሷን። ያት እንዲህ ነው የምትለው፣ ኩማ አላሳይም። ዋናው ኬት ነው የማገኘው፣ እንትን ያለው አረቱን አንድ ላይ እንትን ያደረጉት አይቼዋለሁ። እች ፍንጭት ምናምን ትልቅ ሴት። ኧረ ዲቦራ አንችም ገብተሻል ዘፈኑ ላይ፣ ዘፈኑን ሰርች ሳደርግ አለች ወይዘሪ ዲቦራ ካለች እኮ ጋዝ ለምን አልሰራሽውም? እሱን ቤታ ይህንን የሚሰራው ቤታ እንዲህ እንዲህ ብዬሽ ማለት ነው።

ወ በመዛያ እሙሙሽ ምሽ ሜዳላይ ብቻ አንቺ ሴትዮታዊ ብያለሁ። ከንትንሽ ላይ ወድቆ ዛሬ ዘንድሮ የሆነ ነገር እንዳትሆኝ። ምን አገባይ ታዲያ? ምን ሰው የሌለው ነው? የለኝም እኔ የኔ

ቤታ ቤታ በምን በምን እንደምትሰሩ? የጂንስ ቁንጣ የለም፣ የጂንስ ቁንጣ በጂንስ ቁንጣ እሱ ዘፈን ሰርተሽ ፖስት አድርግ ማኔ። ይሄንን ያልኩሽ ሻምራ ቀለብ ላርገው ብዬ በጣም በቃ ይህን ለብሳለ ምን ልትሰሪ ምን ልትሰሪ? በዓል መጥቷል አይደል እንዴ? ወይ ደግሞ ቆይ ቀሚስ እኮ ያለኝ ቀሚስ እኮ ያለኝ እንዴ፣ ቤታ እና እናፈላለን። ለእዚህ ማህበረሰብ በዓል አይደል እንዴ? ቡና እናፈላለን ምናምን አረ ማርዬ እኔ እኮ እንደ ቀዳሚ እኮ ረኮበት የለኝም። ሲኒውን በእጅ ይዤ እናፈላለን። ጀበናው እና ስኒው ደሞኩረታፍያለሽለጀበና ምናምን እኳ አለኝ ግን ማስቀመጫ ምናምን አሁን አበሻ ልብስ ላኩልለንስ አበሻ ልብስ የለኝ ነጠላ የለኝ ዲቦራ